ሰላም አሌይኩም ወራህመቱላ በረካቱ ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ ዳህና ናችሁ ወይ አልሐምዱሊላ እኔ በጣም ዳህና ነኝ እናንተ እንዴት ናችሁ ጤኝነት ፍ የሁሉ ሰላም ከእኔ ጋር ሁሉ ሰላም ነው አልሐምዱሊላ እና እዚህ ጋር የምታዩት ሀያ ኪሎ በርበሬ ደገር የሚሄድ የከስተመሬ ምጥን የሆነ በርበሬ ብቻ ነው ስንት ኪሎ ሀያ ኪሎ በጣም የሚያምር ማሻአላ ተባረክ ራህማን ሆኖ የተዘጋጀ በርበሪ ነው የማሳያችሁ ይሄ በርበሪ አራት ከሀምሳ በነበረበት ሰዓት ተገዝቶ በእርጥብ ቅመም በደረቅ ቅመም ተደርጎ እጅግ በጣም ቆንጆ ተደርጎ የተዘጋጀ ምጥን የሆነ በርበሪ ነው የማሳያችሁ። እና ይሄ በርበሪ ሲዘጋጅ ቀይ ሽንኩርት፣ ዝንጅብል፣ ነጭ ሽንኩርት እንዲሁም ደግሞ አዝማሪ ነውና ጭና አዳም ተደርጎበት በእርጥብ ተደልዞ ከደረቀ በኋላ ደግሞ ደረቀውም ተደርጎበት ቆንጆ ተደርጎ የተዘጋጀ ምጥን የሆነ በርበሬ ነው ማሳያችሁ። ብዙ ጊዜ በርበሬ ሲዘጋጅ እንደው ቶሎ እንዲደርስ አትፈልጉ እያልኩኝ እነግራችኋለሁ። አሁንም ይችህቴ በጣም እንደው ቢያንስ 15 ቀን 8 ቀን 10 ቀን አካባቢ የሚሆን በየት ነው እንኳ ብላኝ አታውቅም። ወላሂ ሲዘጋጅ በጣም ነፃነት ሰታኝ የተዘጋጀ ቆንጆ የሆነ በርበሪ ነው። እንሻላ እዛም ከደረሰ በኋላ ደግሞ ቤተሰብ እንደሚወደው ተስፋ አደርጋለሁኝ ማለት ነው እና ምጥን የሆነ ምጥ የተዘጋጀ ቆንጆ የሆነ የተዘጋጀ ምጥን በርበሪ ነው ማለት ነው። ብቻ በርበሪም ሽሮም ማዘዝ ለምትፈልጉ ቢያንስ አስራ አምስት ቀን እንደዚህ ብዙ ሲሆን ሸራ ያስፈልጋል፣ ጊዜ ያስፈልጋል። ይሄንን ሰውተን ቆንጆ ተደርጎ እንዲዘጋጅላችሁ ከፈለጋችሁ ቀርማችሁ በማዘዝ የፈለጋችሁበት ሀገር ከፈለጋችሁም ሳኡዲ ፈለጋችሁበት ብቻ ሀገር እንልካለን። እንደዚህ የሚያምር ማለት ነው ማሻአላ ተባረክ ረህማን። እንደዚህ ቆንጆ የሆነ ማሻአላ በሉ ማለት ነው። ይሄ ሀያ ኪሎ በርበሪ እንግዲች እንደነገርኳችሁ በእርጥብ ቅመም ተደርጎ ቆንጆ ከምነግራችሁ በላይ ተደርጎ የተዘጋጀ ነው እና ከወደዳችሁት፣ ላይክ በማድረግ ሰብስክራይብ በማድረግ ሌሎቻችሁም እኔ ማዘዝ ለምትፈልጉ ቤተሰቦቼ ታገኙኛላችሁ ማለት ነው እና በጣም ቆንጆ ማሻላ ተባረክ ረህማን። እንዴት ብዬ እንደምነግራችሁ ራሱ አላውቅም። ጫው መካከለኛ ነው። ቅላቱ ማሻላ ተባረክ ረህማን። ቅላቱ ማሻላ የሆነ ነው። ያው ምን አለ መሰላችሁ ሀላባ በርበሪ ሲያዩት አያምርም፣ ግን አሁን እያደር እየቀላ ከዚህ በላይ እያማረ የሚሄድ በጣም ውብ የሆነ በርበሪ ነው እና ሁልጊዜ የምመላችሁ ነገር ምንድን ነው ዋጋ ስትጠይቁ ምን ስትሉ ጊዜያችሁን ከምትወስዱ፣ አሁንች እህቴ ለዚህ በርበሪ ይበቃል ብላ አስባ ሳይሆን ካነሰ ጨምራለሁ ብላ ላከችልኝ። የቻለውን ያክል ገዝቼ ከዛም ቅመሙ ነው አብዛኛውን ብር የሚይዘው። ከነ ማዘጋጃው ከነ ሁሉ ነገር ሆኖ ቤተሰብ 15380 ብር የፈጅ ነው ይሄ በርበሪ ማለት ነው። 20 ኪሎ በርበሪ 20 ሲባዛ 459 ሺህ ብር ይሆናል። እዛም ደግሞ ነጭ ሽንኩርት፣ አዝማሪኖ፣ ዘንጅብል እነዚህ ሁሉ ተደርገው ከዛ ከደረቀ በኋላ ደግሞ ቅመም ብቻ ቆንጆና ማሻ አላ ተባረክ ረህማን ሆኖ የተዘጋጀ አሪፍ የሆነ በርበሬ ነው። ከወደዳችሁት ላይ ካርጉ። እንግዲህ ከለሩ በነብ እንትን ላይ ልላችሁ ይችላል። ያው ማታ ነው የምቀርጸው። ይሄ የሚሄደው ደገር ከተማ ነው። እነሆ እዚህ ጋር እንደምታዩት ሀያ ኪሎ በርበሬ ከነ ስማ ከነ ሁሉ ነገር ተደርጎ ማሻ አላ ተባረክ ረህማን። እንግዲህ ከወደዳችሁት ላይ ካርጉ። ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ሌሎቻችሁም እንዳልኳችሁ ማዘዝ ለምትፈልጉ ደግሞ በ0967177194 ታገኙኛላችሁ። ምጥን በርበሬና ሽሮ ብቻ ሳይሆን የፈለጋችሁትን የቤት ዕቃ የፈለጋችሁትን ሰርፕራይዝ፣ የፈለጋችሁትን ነገር ብታዙ ሁሉንም ታዛኝ